ሰላም እንዴት ናችሁ? ውድ ቤተሰቦቼ፣ እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ በጣም የወደድኩትን የፀጉር ትሪትመንት አዘገጃጀት ለእናንተ ሼር ለማድረግ ነው የመጣሁት። እናንተም ትወዱታላችሁ ብዬ ተስፋ አደርጋለሁኝ። በውስጡ የተለያዩ ነገሮች ለፀጉራችንም እድገት ለቆዳችን ፀጉራችንም ቆዳ ለመንከባከብ ሊጠቅሙ የሚችሉ ነገሮችን ነው ይዤላችሁ የመጣሁት። እናንተም ትሞክሩታላችሁ እንደኔ ፀጉራችሁ በተለይ ግንባራችሁ አካባቢ የተጎዳባችሁ ካላችሁ ይሄ ጥሩ ውጤት ይኖረዋል ብዬ አምኜበት እየዘጋጀሁት ያለሁት ነው። አብራችሁ ሁኑ እና ተከታተሉት በጣም ትወዱታ አላችሁ ብዬ አስባለሁ። አሁን ያዘጋጀሁት የፈጨሁት በመጀመሪያ የስጋ መጥበሻ ነው። ይሄኛው ደግሞ በሁለተኛ እየፈጨሁ ያለሁት ቁሩን ፉድ ነው። ሁሉም የተለያየ ጥቅም አላቸው። ለጸጉራችንም ሆነ ለቆዳችን የተለያዩ ጥቅሞች አሉት። እኔ ሰው ሲያዘጋጁ አይቼ ጉግል ለማድረግ ሞክሬ ነበር። በጣም ቆንጆ ጥቅም አላቸው። የጸጉራችን ፎሊክልስ የሚባሉትን ቀዳዳዎችን የማነቃቃት ምናምን ባህር ያላቸው የሚል ነገር አለ። ሶስተኛው ቤት ውስጥ የነበረ ዱቄት ነው። ኦልሬዲ ተፈጭቶ የተቀመጠ አብሽ ነው፣ አብሽ የስጋ መጥበሻ እና ምንድን ነው ቅርንፉድ። ሶስቱም የተለያየ ጥቅም አላቸው። እዚህ ጋር ኦሊቭ ኦይል አዘጋጅቻለሁ። ኦሊቭ ኦይሉ መጠኑ አነስተኛ ነበር፣ አልቆብኝ ስለነበረ ኮኮናት ኦይል ልጨምርበት ነው። በተጨማሪ እሱን ነው የምጨምረው፣ በቂ እንዲሆንልኝ ያነሰች። ኦሊቭ ኦይሉ አለዛ ነው። እና እነዚህ ሶስት ነገሮች ማለት የሶስት የተፈጩትን ነገሮች ከቅባቶቹ ጋር አንድ ላይ እናቀልጣለን ማለት ነው። ቀጥታ እሳት ላይ ከምናደርገው ብዬ ነው ውሃ የጣድኩት። ውሃ ጥጃለሁ። ኦልሬዲ ውሃው እየሞቀልኝ ነው። ቀጥታ ከእሳት ጋር ከምናገናኘው በፈላ ውሃ ላይ ብናደርገው የተሻለ ነው ብዬ ስላሰብኩ በዛ መልኩ ነው ማዘጋጀት ያሰብኩት። አብሮሽ በጣም ብዙ የተባለለት ነው ከሂና ጋር ምትቀቡት ይላሉ፣ ብዙ ነገር ይባላል። እና እንዲህ አይነት ነገሮችን ያው ታታሪ መሆን ይጠይቃል፣ ጥሩ ውጤት ለማግኘት። አንዳንድ ጀምር እና ጥሩ ለውጥ አይቼ፣ በመሀል ደግሞ ትንሽ ሰነፍ እያልኩ እየተውኩት ውጤቱን በደንብ ለማጣጣም አልቻልኩኝም። ይህኛውን ግን የኦይል አዘገጃጀት በጣም ወድጄው አምኜበታለሁ። ደንብ እንደሚሰራም ተስፋ አደርጋለሁ። በዚህ ላይ ደግሞ ብዙ ከባድ ስላልሆነ እሞክረዋለሁኝ በተደጋጋሚ እና ውጤቱን አብረን እናያለን ማለት ነው። ይፈልቶልኛል እዚህ ጋ ከዛ ያዘጋጀውን ያዘጋጀነውን እንትን ቅባትና ቅመማ ቅመሞቻችን እንጥዳለን። እሱን ያቀልጥልናል። ወረዴ መቅለጥ ጀመረ። ጥሩ ሆኖ ቀልጦልናል እዚህ ጋ አነጠር ነው እንደማለት ነው። ይህንን ግን ያው ለእለት ተእለት ባንገባው ጥሩ ነው። ይህን ይመስላል። እሺ፣ በድጋሚ እንዴት ናችሁ? አሁን ምንድን ነው የፈጫጨናቸውን ነገሮች ኦልሬዲ ከእንትኑ ጋር ከኦይሉ ጋር ደበላ አልቀናል። አሁን ምንድን ነው የምናደርገው ሌሎች የምንጨምራቸውን ነገሮች ነው የምናዘጋጀው። አንድ ባናና አለኝ አርጀት ያለ ሙዝ እና እዚጋ ግማሽ አቮካዶ አለኝ ይበቃኛል። እና ምንድን ነው አሮጌ ካልሲ አሮጌ ያው አንድ እግሩ የጠፋ ምናምን ምንድክም ያሉ ካልሲዎች አሉ አይደለ? አለመጣላቸው ለዚህ ለዚህ ይጠቅማልና እሱ ይኖረናል። እዚህ ጋር ሌላም ጨመረው ምንድን ነው አፕል ሳይደር ቬንገር አለኝ። እሱን ነው ማደርገው። እስኪ ኦይሉን አብረን እንጭመቅ። ይህም ኦይሉን እንጨምቃለን አሁን መደንብ ተዋህዶልናል። እንደምታዩት አንጥረነዋል ማለት ይቻላል። ግን ብዙ ፀሐይ ላይ ምናምን እንደዚህ መቀባት ይህንን ውጭ ላይ ብዙ አልፈልግም፣ አልመክርምም። አላውቅም ግን ለእኔ ደስ አይለኝም። በጣም ትንሽ ገነን ይላል ሽታው። እና እንደሱ ከምናደርግ ብንታጠብበት ተቀብተም ብንታጠብበት የተሻለ ይመስለኛል። እንደ ሬጉለር ቅባት ሳይሆን እንደ እንትን ብንጠቀመው ማለት ነው። እንደ መታጠቢያ ትሪትመንት ወፍራም ነው። ይሄንን ውጪ ላይ ተቀብቶ አለመውጣት እመክራለሁ። እኔ የተወሰነ ሰርቆብኛል ወደ ጎን፣ የተሻለ ሀሳብ ነበረ ክሊር ሳህን ይሆንላችሁ ብዬ ነው ለነገሩ የተወሰነ ሲያልቆብኝ፣ እንዴት ግን ይህን ያህል እንደሆነ ልነግራችሁ አልችልም። ይሄን ያህል ኦይል አግኝቻለሁ፣ ይሄን ያክል ኦይል አግኝቻለሁ። የተወሰነ ገብተውብኛል። የስጋ መጥበሻ ነው ብዙ መጥፎ ነገር የለውም። ይናዘጋጅተናል። ከዛ ሌሎቹን ጄል ታጠብና ልናዘጋጅ አንድ ላይ እሺ። አሁን ግብአቶቻችንን ወደ ምድም ውስጥ እንጨምር። አቮካዶ አለኝ እዚህ ጋር ይላላ ለማምጣት ከዛ እሱን በማን ከዚህ ውስጥ እንጨምርና ያው ሌላ ጊዜ ሳዘጋጅ እንቁላል ምናምን የምጨምርበት ነበረ። ኦይልንም ዝም ብዬ ሬጉላር ዝም ብዬ ኦይል ዝም ብዬ ቅባቱን የምንጨምርበት ጊዜ አለ። ግን ይሄኛው የተሻለ ነገር ነው። ሁለት ሶስቱም የጨመርኳቸው ነገሮች የተሻለ ተጨማሪ ነው፣ ጥቅም እናገኝባቸዋለን። ስለዚህ እንደዛ ለማድረግ አስቤ ነው ይሄን የጨመርኩት። ከዛ ይሄንን ሙዝን እንጨምርና ወይላችንን እንጨምራለን። ቅደም ተከተሉ ችግር የለውም እና ስትችሉ በአንድ ሰዓት ውስጥ ምናም ብትታጠቡ ጥሩ ነው ብዬ እመክራለሁ። እኔ ከዛ በላይ ማቆየት አልፈልግም። እንትኑ ቅባቱን ምድ ነው ያዘጋጀነው። ቅባቱ ትንሽ ጠንከር ይላል። ቀለም የተቀመመ ነገር ጠንከር ያደርገዋል እና አፕል ሳይደር ቪነገር ደግሞ ሁለት ቴብል ስፑን ይበቃናል። እዚህ እናዋህዳለን። አቮካዶ እንግዲህ ካላስቸገረን ካስቸገረን የሆነ ነገር ጠብ እናደርግበታለን። ቆንጆ ሆኖልናል። በጣም አሪፍ ሆኖ ደቆልናል። ምንም ሌላ ነገር አላስጨመረንም። አንዳንድ ጊዜ በጣም አቮካዶ ሙሉ ባደርገው ምናልባት ትንሽ ውሃ ሊያስጨምረኝ እንችል ነበረ። ይታያችኋለሁን ጠባጠባ እንልና፣ የሚገርማችሁ እንደዚህ አይነት ነገሮች ታዘወትሩ ጸጉራችሁ ይመለሳል። በመሀል ትሰላችሁና ትስትታቡት ደግሞ ትላሉ እንጂ ትሪትመንት ስትጀምሩ በጣም ነው ለውጥ የምታዩት ሳታቋርጡ እምትሉ ከሆነ የምትጠቀሙ ከሆነ ለውጥ ማየታቸው አይቀርም። በእርግጥ ይሄን በሳምንት አንዴ መቀባታችሁ ብቻ አይደለም፣ ግን በዕለት ተዕለት የምትንከባከቡት ነገር ተጽዕኖ አለው። ግን እንደዚህ የምትቀቧቸው ነገሮች እኔ በደንብ ነው የሚሰሩልኝ። ግን ወደስ አንዳንዴ ሲሰላችና ደግሞ ለሆነ ሰው ግን ጥሩ ለውጥ ታያውቃላችሁ። በደንብ ነው የሚሰሩት ትሪትመንቶቹ። በተለያየ መንገድ ብዙ ሰው ይሰራዋል ሁሉም የየራሱን ነገር ይቀምማል። አንዳንዴ ከሌላም ቦታ አይታችሁ የምትጨምሩት ነገር ይኖራል እና ሌሎች ልጆች ሲሰሩ ይህን ምንም ብጨምረው አሪፍ ይሆናል። በጣም በላችሁ እንትን የሚላችሁ ነገር አለ። ይሄ ምንድን ነው? የቅባቱን መቀመም ማንጠር በሉት እና እሱን ነገር የሆነች አፍሪካ የት ልጅ ነው ስትሰራ የሆድ እሷ ደግሞ በሺያ ባተር ነው የሰራችው። የእውነት እንዴት እንደሚያምር እንዴት እንደሚያምር የሰራችሁ እና የሆነ ሴንስ የሚሰጣችኋል። ይሄማ በደንብ ይሰራል የምትሉት ነገር አለ አይደል? በጣም ነው የወደድኩላት እሷን። እስኪ ቆይ እንትን ካገኘው ሞክራለሁ። ሌላ ጋር ከተሟላል ከተነሳሳል ቢ በደንብ እና ይሄን የመሰለ ውህድ አዘጋጅተናል። ትንሽ ተና ለአንድ ሰው በቂ ናት። ከዛ ሱ ነው መቀባት። ደጅ እመጥቻለሁ። ደጅ ያለው አየሩ ብርሃኑን በጣም ደስ ይላል እና ለእጅ ላይ ለመቀባት መጥቻለሁኝ፣ ይዤ ያዋሃድኩትን ነገር። ከዛ እንዳትስቁ እንዳትስቁ ሻሽ የምናደርገው እኮ በሪዝን ነው አይደል ከፊት ምክንያት ሲኖረን ጨብረር ጨብረረር ምክንያት ያለው ብርሃን በጣም ደስ ይላል። የሆነ ቤት ውስጥ ቦታ መረጣው ምናምን ጣጣ በቂ ብርሃን ይገባላችሁ እና ዘመብዬ አንድ ላይ ነው። ወደኋላ ወደኋላ ወደ ኋላ ምንድን በደንብ የገነነው ሽታስ ቢንገራት አይገርም አቮካዶ ወጦታል። ይሄ ነው የሚባል ገነን ያልሽታ ሽታ የለውም አይደል፣ አቮካዶ ነው የሚሸት። ምንድን ነው የጨማምር ናቸው ነገሮች እንትን ምንድን ነው ለቆዳችን ነኝ ለቆዳችን ምንድን ነው ቆዳችን ምንድን ነው ፎሊክል ነው የሚሏቸው የቆዳችን ላይ ፀጉሮቹ የሚወጡባቸው ቀዳዳዎችን የማነቃቃት ምናምን እንትን አለው ይላል። እና ይሄ ምንድን ነው አብሽና ቁሩንፉድ በጣም አሪፍ ነገሮች ናቸው እ ሮዝሜሪውም እንደዛው። ስለዚህ እነሱ እንዲሁ በቀላሉ የምናገኛቸው ነገሮች ስለሆኑ ለዚህ ሽታው አይደብርም። በጣም ደስ የሚል ሽታ ነው ያለው አንድ ላይ አዋህዳቸው ኦይሉን ስታሸቱት ምንም በቃ በጣም ትንሽ የሆነ የቅባቱ የሆነ ነገር አለ እንጂ አቮካዶ ነው። በቃ ምንም የሚያስጠላ ነገር የለውም። ደስ ይላል። ፀጉራቸው አሪፍ ፕሮቲን አገኘ ማለት ነው። የእውነት እንቅስቃሴው እራሱ የሆነ ደስ የሚል የተመጠነበት እየተዘጋጀ ታስቦበት ነው የሚመስለው። ቀዝቀዝ ብሎ ደስ ይላል። በጣም ሲቀዘቀዝ ያው ደስ የሚከብድ ነገር አለው። የእውነት ወድጄዋለሁ። በዚህ መልኩ ነው ማዘጋጀው። እንደነገርኳችሁ እየሞከርኩ ነው እየሞከርኩ ነው፣ ግን በጣም በጣም ደስ የሚል ነገር ፊሊንግ አለው። እኔ ብዙ ጊዜ የማዘጋጀው እንዴት መሰላችሁ ኦይሉን አቅልጬ ዝም ብዬ ነው የምጨምረው እነኚህ ቅመሞቹን አብሬ አልቀመመውም እና ይሄ ግን አሪፍ የተሻለ ዘዴ ነው ይሄ ለሚነቃቀል ፀጉር ምናምን ምናምን ይሄ እንትን ምድር ስጋ መጥበሻ ያለበት እንትን ኦይል በጣም አሪፍ ነው ይባላል እኔ ግን ጭንቅላቴ ላይ ሲያርፍ እሱ በቃ ያሳብደኛል በጣም አልችለውም ለምን እንደሆነ አላውቅም አይስማማኝም ብዙ ቅባቶች ያን አይስማሙኝ። ቆዳዬ ላይ ስቀባ አይስማማኝ። እሱ ደግሞ ይለይብኛል በጣም እና ይሄ የማይል የምትጨመቀው አለች አይደለ? እሷን አሁን እንደዚህ ገዝቼ ነበር፣ ወግ አምሮኝ ማለት ነው። ቆዳ ቆዳዬ ላይ ምናምን ፈሰስ እያደረግኩ ማሳጅ ላደርግ ገዝቼ ነበር። ግን ጥሩ አደለም፣ ማለት እንትን አላልኩት በጣም አሳክኮኛል እና እኔ ብቻ አይደለሁም ግን ቲክቶክ ላይ የሆነች ልጅ ደግሞ እንደዚሁ አቁስሎኛል ሁላ ስትል ሰምቻታለሁ። እርግጥ እኔ እንደነገርኳችሁ ባለፈው ቪዲዮ ላይ የትኛውም ኦይል ነው ማይስማማኝ ቆዳዬ ላይ ሳደርግ አላድ ማሳደር አልችልም፣ ወዲያው መታጠብ አለብኝ። ያሳክከኛል በጣም ዋናው የቆዳችን ላይ ያለው ነው የሚነቃቀለው የሚራገፈው ጸጉር ይሄ ቀለም የቀባ ነው። ኦልሬዲ ወጪ ነው ለጊዜው ያለው ይመስላል እንጂ የገደል ነው ጸጉር ነው እሱ። ህይወት ያለው አይመስለኝም ሳየው ራሱ። ለአይናችን ነው እንጂ ቀለም የተቀባ ጸጉር ያው እየወጣ እየወጣ እየወጣ እየተራገፈ እየተራገፈ ምንም ማለቱ አይቀርም።

በጣም ወድጀዋለሁ። የተፈጨ አብሽ፣ የተፈጨ ስጋ መጥበሻ እንደነበር ቁርምፉድ። እስኪ ደግሞ ውጤቱን እየደጋገምኩኝ አየዋለሁ። ግን የሰራውቶ ወድጀዋለሁ። አሳምኖኛለሁ። ይሰራል ብዬ አምኜበታለሁ። ስት ስት ምንድነው? ቅርታ ስታዩትና ስትሰሙት የሆነ ሴንስ የሚሰጣችሁ ነገር አለ አይደለ? ይሄ ይሰራል ባምትሉት እኔም ይህን አመኝበት አለው። በጣም ነው የወደድኩት። የእኔ ትልቅ ችግር ያለው እዚህ አካባቢ ነው። የአካባቢ ጋር ምን አለ መሰላችሁ? ፀጉሬ በጣም ስስ ነው። እና ልጆኜ ሹሩባ በጣም እሰራ ነበረ ቁጥርጥር እና ይሄ ከፊት ደግሞ እንደዚህ እንደዚህ። እና የዛ ሰዓት የተነቃቀሉ ፀጉሮች ካሁን ቀዳዳው በእውነት ይታያል እንደዚህ ቀዳዳ ቀዳዳውን ይታያል እና እዚህ ጋር በጣም ፀጉሬ ጉዳቱ በቃ እዚህ ጋር ነው እንትን የሚለው የሚንጸባረቀው በፍጥነት ማለት ነው። ወደ መሃል ላይ ስከፍሉት በጣም ደና ነው። ይህ አካባቢ ግን በቃ ቶሎ ነው ሲነቀልም፣ እንትን ሲያድግም፣ ፀጉሬ ሲመቸውም፣ ሲጎዳም የማውቀው በእሱ ነው። እዚህ ጋር ሙልት ይላል፣ ከዛ እዚህ ጋር ጥፍት ይላል። እና የሚነቃቀለውም ቀድሞ እሱ ነው፣ የሚያድገውም ቀድሞ እሱ ነው። ስለዚህ ልዩ እንክብካቤ እዚህ ጋር ላሉት ፀጉሮች ያስፈልጋቸዋል። ከረጋችሁ በኋላ ጭንቅላታችሁን ማሳጅ ደስ ሲል በጣም አሪፍ ነው። ይህ በደንብ ይሰራል። የእውነት በደንብ ተርብ። በጣም አሪፍ ነው። እንደው አንድ የተወሰኑ ሳምንታት እንደዚህ አደርገውና ኦ ማይ ጋድ ቲሸርቴን አልገለበጠው ማይኩ። ለውጥ አሪፍ ለውጥ ካለው እንግዲህ እናንተንም በደንብ ቅስቀሳ ለማድረግ እመጣለሁ። አሁን እኔ እየሞከርኩ ነው። ይሄን ይመስላል እንግዲህ። ፕላስቲክ አለችኝ እዚች ጋር እኔ የምጠቀመው የግሮሰሪ ፕላስቲክ ነው። ይሄ ቲማቲም ነው ምናምን እንገዛበት ገልበጥ አድርገውና አንድ ሰዓት ምናምን ይበቀዋል። ከዛ በኋላ ጥብለዋል። እንደኔችን የሞከራችሁ ፀጉራችሁን ተንከባከቡ። ቤተሰቦቼ በጣም የማመሰግናችሁ ባለፈው አንድ ወር ውስጥ ከ ኦ ማይ ጋድ እና ባለፈው ቪዲዮ ላይ የተለያዩ የለቀኳችሁ በአንድ ወር ውስጥ ከአንድ ሺህ በላይ ሰዎች ቪዲዮን ሼር አድርገውልኛል። እኔ ቃል የለኝም። በእውነት ቃል የለኝም። እኔ ሼር ማድረግ እጅግ በጣም ማለት ቪዲዮ ሼር ማድረግ አንድ ዩቲብ ለሚሰራ ሰው ጥግ ድረስ የደረሰው እርዳታ ነው። ከዚህ በላይ ምንም ልታደርጉልኝ አትችሉም። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በሚቀጥለው ቪዲዮ እስከማገኛችሁ ድረስ ሰላም ቆዩ።